የዘውትር ተመልካቾቻችን በየላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰአቱ ያጠናቀርንላችሁ ዜናዎቻችን ይዘን መተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዘገባዎቻችን ከመሸጋገራችን በፊት በቅድሚያ ርዕሰ ዜናዎቹን በማስቀደም እንጀምራለን። ብርቱካን ተመስገን ዛሬ በደህንነትና የጸጥታ ኃይሎች ታሰረች። ጠቅላይ ሚኒስትር አብይ አህመድ ዛሬ የትግራይ ጊዜያዊ አስተዳደር የስራ ጊዜ እንዲራዝም ወሰኑ። አርቲስት አንዷለም ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቀደ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ማብቂያችን ድረስ አብራችን ቆዩ። ብርቱካን ተመስገን ዛሬ በደህንነት እና የጸጥታ ኃይሎች ታሰረች። ማንም እንዳያገኛትም ተደርጓል። በአሳዛኝ ታሪኳ የስንት ኢትዮጵያውያን እንባ ያስረጫቸው ብርቱካን ተመስገን ከልጅነቷ ጀምሮ በስቃይ እያደገች በመንግስትና በኦሌን ሌፍ ትብብር ከደንቢዶሎ ዩኒቨርሲቲ ኦሮሞ ግዛት ተጠልፋና ተደፍራ ሕይወቷን በሀዘን ያሳለፈችው የቀድሞ ተማሪ ዛሬ የአብይ የደህንነትና የጸጥታ ኃይሎች በጭካኔ አስረዋት ከሰው ጋር እንዳትገናኝ አድርገዋታል። የሚያስገርመው ብርቱካን ላይ ያተኮረ አዲስ የውሸት ዶክመንተሪ ፊልም በብልጽግና እየተዘጋጀ መሆኑ ነው የደፈሩኝ የአማራ ጽንፈኞች ናቸው የሚል ነው። የተማረችበት የደምቢ ዶሎ ዩኒቨርሲቲም የእውቅና የምርምር ማዕከለቱን ትቶ የኦሮሚያ ብልጽግና ቅርንጫፍ ጽህፈት ቤት አፈቀላጤ ሆኗል። ዩኒቨርሲቲው በብርቱካን ስም የተዘጋጁትን ሶስቱ የሀሰት መታወቂያና የትምህርት ማስረጃ ለግሪሳው ሰላሳ ሺህ የብልጽግና ዲጂታል ሰራዊት ተበትኖለት በየገጹ ላይ እንደ ፎቶ አልበም ለጥፎታል። ጠቅላይ ሚኒስትር አብይ አህመድ ዛሬ የትግራይ ጊዜያዊ አስተዳደር የስራ ጊዜ እንዲራዘም ወሰኑም። ጠቅላይ ሚኒስትር አብይ አህመድ ዛሬ ለትግራይ ሕዝብ በትግርኛ ቋንቋ ባስተላለፉት መልእክት በፕሪቶሪያ ውል መሰረት የተቋቋመ የትግራይ ጊዜያዊ አስተዳደር የሁለት ዓመታት ተልእኮውን ማገባደዱን ገልጸዋል። በመሆኑም በቀጣይ በህዝብ የተመረጠ መንግስት እስኪቋቋም ድረስ የጊዜያዊ አስተዳደሩ የስራ ጊዜ በአንድ ዓመት እንዲራዘም መወሰኑን አክለውም ይሁንና አሁን በስራ ላይ የሚገኙት ፕሬዚዳንት መቀየር አስፈላጊ ሆኖ በመገኘቱም የትግራይ ህዝብ ለሚቀጥለው አንድ ዓመት የጊዜያዊ አስተዳደር ፕሬዚዳንት ሊሆን የሚችል ሰው እንዲጠቁም ጥያቄ አቅርበዋል። ይህ የጠቅላይ ሚኒስትሩ ውሳኔ በአንድ ወገን በትግራይ ፖለቲከኞች ያለው መሳሳብን ለማለዘብ ይጠቅማል በሚል አስተያየቶች እየተሰነዘሩ ሲሆን፣ በሌላ ወገን ደግሞ በክልሉ ያለው የስርዓት ብልሽትና የስልጣን ሽኩቻ ፕሬዚደንቱን በመቀየር ሊፈታ አይችልም የሚሉ አስተያየቶች ይሰጣሉ። አርቲስት አንዷለም ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ተፈቀደ። በዛሬ ዕለት በአዲስ አበባ ውስጥ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀንን ያዱኛ ህልፈት የተፈጠረውን አርቲስት አንዷለም ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። ዛሬ ለችሎቱ እስካሁን የተገኘውን የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስክሬን ምርመራ ያሳየው ሟች ከከፍታ ቦታ ወድቃ ሕይወቷ ማለፉን ነው ብሏል። ከዚህ በተጨማሪ ሟች ሕይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶ ለፌዴራል ፖሊስ ፎሬንሲክ ምርመራ ቢሮ ተልኮ ውጤቱም ይጠበቀ ነው ተብሏል። የተጠርጣሪው የእጅ ስልክ በብሔራዊ መረጃና ደህንነት በኩል የተመረመረ እንደሚገኝም የገለጸው ፖሊስ ይህም ውጤቱ ለዛ ዛሬ እንዳልደረሰለት ለችሎት በማስረዳት ተጨማሪ ምርመራ ቀናትን ጠይቋል። የአርቲስቱ ጠበቃ በፊናቸው ዛሬ የቀረበው የአስክሬን ምርመራ ውጤት እንዳሳየው ሟች ከከፍታ ወድቃ ህይወቷ ማለፉ እንጂ የፍቅረኛው እጅ እንዳለበት የሚጠቁም ባለ መሆኑና ፖሊስ ቀሩኝ ያሏቸው ማስረጃዎች ሆስፒታልና በደህንነት ተቋማት እጅ የሚገኙ በመሆኑ ተጠርጣሪ እነዚህ ማስረጃዎችን ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ለችሎቱ ጥያቄ አቅርበዋል። ግራቀኙን ያዳመጠው ፍርድ ቤት ፖሊስ የቀሩትን ምርመራዎች እንዲጠናቀቅ ተጨማሪ ስለ ሁለት ቀናት ጊዜን በመፍቀድ ለመጋቢት 29 ቀን 2017 ተለዋጭ ቀጠሮ በመስጠት የዋስትና መብት ጥያቄውንም ውድቅ አድርጓል። ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ባንተ ባንተ ክፍለ ጦር ተጋድሎ ሰባተኛ ቀኑን የያዘው ዘመቻ አንድነት በላስታ ሳምነው ኮር ስር የምትገኘው ባንታ ባተ ክፍለ ጦር መነሻውን ጋሸና ከተማ ወደ መቄት ወረዳ ገረገራና ፍላቂት ከተማ አድርጎ ወደ ተለያዩ የጎንደር ቀጠናዎች በማሳለፍ እየተንቀሳቀሰ የነበረውን የቀይ ጥቁር አምሃራ ባንዳ በሁለት ፖትሮል ሲንቀሳቀስ ከነበረ ሲመከር አልሰማ ያለ የአርማብተና አባላት ወደ ጎንደር ቀጠና ለማለፍና የወገንን ምት ለመቀልበስ ያሰበ ሀይልን ሲንቀሳቀስ እንደ ንስር በንቃት የምትጠባበቀው የአማራ ፋኖ በወሎ ቤተ አምሃራ ላስታ አሳምነው ኮር የሴሩ ቀመስ ልጆች የታሪክ ጉምቱዎች እሳት ነበልባል እልክ ለምን የአሳምነው ትንፋሶችን የጋሸና መቄት ገራገራ ፍላቂት በሚወስደው ጥርጊያ አስፋልት ጎዳና በህዋ ጦርነት ጊዜ የኮንክሪት ምሽግ በነበረው ዓፄ ውሃ ምሽግ ላይ ሽምጥና ደፈጣ በመያዝ ከወሎ ወደ ጎንደር ሲንቀሳቀስ የነበረን ሁለት የፓትሮል አድማ ብተና ሰራዊት ጥቁር አርማዎች ምሽግ በማድረግ ለወሬ ነጋሪ ሳይቀር ያራገፉት መሆኑንና ዋንተ ክፍለ ጦር ከወሎ ሰማይ ስር ለጎንደር ወንድማማቾቻቸው መከታ መሆናቸውን በተግባር ተረጋግጧል ሲል የአማራ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያብን ገልጸዋል። ስምንተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በወራሪው ጠላት ላይ መብረቃዊ ጥቃት በመፈጸም ድል ተቀዳጅቷል። በዚህም አንደኛ በአማራ ፋኖ በጎጃም ስድስተኛ ክፍለ ጦር በላይ ዘለቀ ብርጌድ በረሀኛው ጅበላ ሙተራ ብርጌድ ቀስተደመና ተደመና ብርጌድ በጥምረት የአማኑኤል ከተማ ባደረጉት ውጊያ ከጥዋቱ 12-5 ሰዓት የዘለቀ ሲሆን 80 የጠላት ኃይል ሲደመሰስ 24 የጠላት ኃይል ቆስሏል። 16 ክላሽ ተማርኳል። 14 የጠላት ኃይል ተማርኳል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ሸዋራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ እና አንደኛ ክፍለ ጦር አንሙት አዛቸው ብርጌድ አበረ አዳሙ ሻለቃ የተሳተፉ ሲሆን 23 የተደመሰሰ 18 የቆሰለ አንድ ድሽቃ በመመታቱ ከጥቅም ውጭ በማድረግ ዋሸራ ከተማ ላይ የጠላትን አከርካሪ የሰበረ ውጊያ አድርጓል። በአማራ ፋኖ በጎጃም አራተኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስል ተጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የስርአቱ ዋና ቁንጮ የነበሩ ሁለት ቀንደኛ አመራሮች ተደምስሰዋል። በአማራ ፋኖ በጎጃም አምስተኛ በላይ ዘለቅ ተጠየቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳም ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚኒሺያ ስልጠና ሲወስዱ የነበሩ አስራ አራት የጠላት ኃይሎች እስከ መሳሪያቸው ተማርከዋል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ የንቅናቄ መድረክ ስራ በሰፊው እየተሰራ ሲሆን ጀግናው የጎጃም አማራ ስርአቱን እስከ መጨረሻው ለመፋለም ቁርጠኝነቱን አሳይቷል። በቀጣይ አማራ ፋኖ የሚመጣውን ማንኛውንም የክተት ጥሪ በመቀበል ወራሪውን የአብይ አህመድ ኃይል እጅጁን ይዘን የያዝነውን መሳሪያ ለመቀበል ዝግጁ ነን የሚል ከፍተኛ መነሳሳት የተሞላበት አቋም አንጸባርቀዋል። በርካታ የፖለቲካ አመራሮች ሀሰተኛ የትምህርት ማስረጃ ስላላቸው ዶክመንቶችን የመለየት ሂደት እክል ገጥሞታል ተባለ። አራት 6ሳ ፎርጅድ የትምህርት ዶክመንት ወደ ህጋዊ መስመር እንዲገባ ሊደረግ መሆኑን ተጠቁሟል። መሰረት ሚዲያ ህገወጥና ሀሰተኛ የትምህርት ማስረጃ መስፋፋትን ተከትሎ በመንግስት የተወሰዱና እየተወሰዱ ያሉ እርምጃዎችን ችግሩን ከመቅረፍ ይልቅ መመሪያ በማውጣት ሀሰተኛ ትምህርት ያላቸውን ህጋዊ በማድረጉ ላይ ያተኮሩ መሆናቸውን ምንጮች ተናገሩ። 460 ሺህ ፎርጅድ ትምህርት ዶኩመንት ያላቸው ግለሰቦች ሰነዶቻቸው ህጋዊ ወደ ማድረጉ እየተካሄደ መሆኑንም ታውቋል። በመመሪያ 99 ህዝባር 2016 መሰረት እንዲሁም በኢቲቪ አማካኝነት መስከረም ስድስት ዓመተ ምህረት ላይ አምስት መቶ ሺህ ሀሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩ ይታወሳል። ይሁንና የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ከቀናት በፊት እውነት ወይስ ሀሰት በሚል በተደረገ አንድ ውይይት ላይ ለቀረበላቸው ሀሰተኛ የትምህርት ማስረጃን የተመለከተ ጥያቄ ሲመልሱ ተጣርቶ የተገኘው አርባ ሺህ መሆኑንም መግለጻቸው ታውቋል። ይህ ማለት ከአምስት መቶ ሺህ ውስጥ አራት መቶ ስልሳ ሺህ ፎርጅድ ወይንም የተጭበረበረ የትምህርት ህጋዊ እየተደረገ ነው ማለት ነው በማለት ጉዳዩን ለአመታት ሲከታተሉ የነበሩና ለመንግስትም ጥቆማ ሲሰጡ የነበሩ አንድ ግለሰብ ለመሰረት ሚዲያ ተናግረዋል። በየጊዜ በሀሰተኛ ትምህርት ማስረጃን የማጣራት ጉዳይ እየተጀመረ ይቋረጣል። በመንግስት መዋቅር ውስጥ በሀሰተኛ ትምህርት ማስረጃ ወደ ስልጣን የመጡ የስራ ኃላፊዎችና ያለሙያቸው ሙያተኛ የሆኑ ሰራተኞች እስካልተወገዱ ድረስ በሀገራችን የሚስተዋሉ የሌብነትና የመልካም አስተዳድ ችግር ይቀርፋሉ ብሎ ማመን አስቸጋሪ ነው የሚሉት ግለሰቡ ይህን ኃላፊነት በዋና ነት መወሰድ የሚገባው የትምህርት ሚኒስትር እንኳን የሀሰተኛ የትምህርት ማስረጃን ማጣራት ሲገባው በተለያዩ ጊዜ መመሪያዎች በማውጣት ፎርጅድን ህጋዊ ማድረጉን ተያይዞታል ብለዋል። የካቲ 2016 ዓ ምት ላይ የወጣው መመሪያ ከፍተኛ ትምህርት አዋጅ 1152 ህዝባር 2011 በወጣ አዋጅ ላይ በአንቀጽ አርባ መሰረት የከፍተኛ ትምህርት መግቢያ ሙሉ በሙሉ ጥሰው ሰርተፊኬት ያገኙትና ህጋዊ ያደርጋል። ያሉን ሌላ የሚኒስትር ቢሮ ምንጫችን ደግሞ አዋጁን ለማስፈጸም የወጣው መመሪያ አምስት ህዝብ 204 ላይ ትምህርት ሚኒስቴር ያወጣውን ሳይከተሉ የተማሩትን ህጋዊ ያደርጋል ብለዋል። የከፍተኛ ትምህርትና ስልጠና ባለስልጣን ሀሰተኛ የትምህርት ማስረጃ በጣም እየተበራከተ መምጣቱን ከቁጥራዊ መረጃ ጋር አያይዞ ለህዝብ ሲገልጽ ቢቆይም በፖለቲካ አሜሪካ ውሳኔ በተቋሙ የተጣሩትን ሀሰተኛ የትምህርት ማስረጃ በአሁኑ ሰዓት ህጋዊ ተደርጓል ያሉት ስሜ አይጠቀስ ያሉት ምንጫችን ሀሰተኛ የትምህርት ማስረጃ የማጣራቱን ስራ የሚሰራው አካል በፖለቲከኛ ጣልቃ ገብነት ስራውን መስራት ካልቻለ የማጣራት ሂደቱን አስቸጋሪ ያደርገዋል ብለዋል። ይህን የምንለው ከፍተኛ የፖለቲካ አመራሮች ጭምር ሀሰተኛ የትምህርት እንዳላቸው ፀሐይ የሞቀው ሀቅ በመሆኑ ነው በማለት ጉዳዩን አብራርተዋል። የትምህርት ስልጠና ባለስልጣናት ከ1995 ጀምሮ እስከ 2014 ዓ ም መረጃውን ለተቋሙ ካስገቡ የግል ከፍተኛ ትምህርት ተቋማት ውስጥ እስካሁን ከተመረቁ አንድ ነጥብ አንድ ሚሊዮን ተማሪዎች መካከል ከበቶ ሺህ በላይ የሚሆኑ ተማሪዎች ሀሰተኛ ትምህርት ማስረጃ የያዙ መሆናቸውን ይፋ አድርጎ ነበር። ለሰዓቱ ያጠናቀንላችሁ ዜናዎቻችን በዚ አብቅተና እንደተለመደው ቻናላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘን።